ጨረስኩኝ? ምን ነው ዛሬ በሬው? እርሻ ምን በሬውም ደከመ። እዚያ ላበላላው በጀበጨሌው በተራራ ወጥቼ ነበር። ነው ነው ስራ ጨርሶ ነው ምንድን ነው ነው ስራ ነው። ሳልጨረስንም ገና ምን ምኑ ተነክቶ ነው ገና ምን እንዴት ናችሁ? አንተ ቤተሰቡ ሰላም ነው? ቤተሰብ ሰላም ነው። እናንተ ጋር ሰላም ነው? ሰላም ነው፣ ሁሉ ይመስገን። አይለቅበት ደህና ነን እኛስ። ኧረ ልጅ ትደውላለች ከተማ ያለች ት አሁን አልፎ አልፎ ትደውላለች። እንዲያው እዚህ ይሻልሻል ላይ ተኔ ዘንድ ሆነሽ የሚሰራውን ምን ብትሰራሪ ኔንም ብታግዥኝ ይሻላል። የከተማ ስራ የሚሻል መስሏት ቀልጣ ቀረች በዛው። ኧረ ወይ ነይ በላት ስራ ምን ምናምን ታግዛችሁ እንጂ። የሰኔ ሚካኤል መጣ ነበረ እዛው ተመልሳ በበነጋ ታወለች። ካልሆነ በቃ የራሷ ፍላጎት እንዲያውስ ምን ይደረጋ። እንግዲህ ምን አደርጋለሁ መቼስ የ18 አልኳት አለ ተፈለገችው ግን ዝም አልኳት በራሷ ትወስን ብዬ። አይሻልም ይሻላል። እንዴት እሷ ጋር ማን ይከራከራል? ነገ ግን ነው ውጪ ማለት በዚህ ድንኳን ብዬ ተውኩትኝ። አሁን ሲመጣ ሰጣቸው።

እስኪ አንድ ቀን እንደ ልጆች ከተማ ገባና እስኪ ስራ ጀምረህ ተለጉጠህ እስኪ አንተ የሚያመትህ በዓል በግዛላቸው እስኪ ወጂንካ እስኪ ንሳጉድኒን ከተማ ሰዶ ነው እሱ ዝም የሚቀመጥ አይ እንደ ሰው መስራት አላባባ ታለኝ አይሆንልህ ጠጋ ብለህ ንገረው ምን ይባል ምንድነው የኔ ሀብት የማታካፍለኝና ስራ የማልሰራ እንደ ጓደኞች ያንተ ጓደኞች የት ናቸው ዛሬ ነጥቀዋል እኮ ያሉ ምሩ እኮ ነጋዴ ሆኖ እኮ በረንዳ ከፍቷል እኮ እኔ ነኝ እንጂ ዘላለም እዚህ የነሱ ቀንጃ ሁኘ አው። አሁን እሱ ነው እሱ ዝም ታልከው፣ አበራ ነው ዝም ብሎ ዝም ነው። እሱም ያው ነው። በርግጥ ግን ዝም ብሎ ዝም ታልከው ዝም ነው። እኔማ አንዴ ተሱ ይመጣል ብዬ እንደ የሆነ ነገር ሀብት ቆርጦ ይሰጠኛል ብዬ ብል ብል፣ እንዴ ዝም ብሎ የኔን ጉልበት ጥርግ አድርጎ ሊበላ ነው መሰል ነው ያማረው። እንዴ ይለም፣ እኔ ሳሁን እየባሰኝ ነው። ላከኝ የለም ለምኮ በለጠ። እንዴ ይለም ባሰኝ ባሰኝ ብትል እኮ ተመሉስ ሲሆን እኮ አንተም ወሰነልብህ ወስነህ ሄደህ ንገረዋ። ወርቄንም ንገረት፣ አብረንም ንገረችው። ምን ምን አንተ እኮ ነ ምን አይነት ሰው ናቸው? አስበው ምንም ገዛህ

እንዲ አንድ ቀን እኮ እምድብጃቸው እራሱ እኮ አላወቅም። ከብትጠብቅ ሙሽነ ትል ኩትኳ ተወድ ሙልጭ ምንም ተናግሬ አላውቅም። እሱ እዚያ በየጠላ ቤቱና በየአረቂ ቤቱ እኔን እየሰደደ ያንከላችል። ምን አንተ ምን አንድ ቀን ይዘኸው ውጣ። አባቴ ነው፣ እናቴ ናት ለስብ እየጓዛሉ አይ እኮ ሲጀመር በጣም ተበድጃለሁ አው እና አሁን አባት አበራ ማለት ነው ዝም ብሎ የከተማው በሄድን ቁጥር ዝም ብሎ እንደገዛ እንደጋበዘ ብር እንዳበደረ ያን የሚያበድርበትን የሚያበድረውን ገንዘብ የሚጋብዝበትን ግብር ምን አለ ያንተ አንድ ሱሪ ከነ ሱሪቱ ከነ ተቆርጦ በብረት ነው

አኑሪውማ አንቺ አትል ከስከሱማ ወረቀት እንዲያው ባክሽ ፊርማ ያለበት ወረቀት እንትናት ወይ አይጣለም፣ አይጣለም። ኡህ ነው ምን ሆነህ ነው? ክምር እንደፈጀ ዝንጀሮ ተጎምረ እ ያውን የራሴ ሀብት ብለው ገንዘብ ይቆረጥልኝ ያገደም ልጆች እዚያ ከተማ ተቀምጠው እየተማሩ ይሰራሉ፣ ስራ የራሳቸው ሀብት አጠራቅመዋል። ይህኔ እኔ እናንተን እየሰራሁ ዙር ወደዚህ። መጀመሪያ ነገር ባይን ይገባል። ወደዚህ ዙር አሁን አንተ አሁን እኛ ደም ደምሴ ቤት እና የኛ ቤት አንድ ነው። አሁን አንተ እንደነሱ የምታስ የምለፋት እነሱ በላይ ነው፣ ግን እኔ አንድ የራስ የምለው ሀብት የለኝም። የሆነስ በለጠ አሁን፣ እነሱ ቤት እኮ ልጅ አለ ሌላ ልጅ አለ፣ ስራ የሚያግዛችኋል። እኔ ማን ያግዘኛል? ከአንተ ውጭ አንተ ነ ከብት የምታበላ ኩትኳቶ አብረህ የምትውል አንተ ነው።

ሄደህ በሬው ደግሞ ባንዱ ቦቅ ነው ገብቶልህ ይሆናል። ሄደህ ብታይ ውሻ ነው እንዲያው፣ ያልታደልኩ ፍጡር በተረገመው ቀን ተፈጥሬ ዛሬ የመከረው ሳለ እንጂ እንዲያው እሱ አይደለም። እንዲህ ያለ ሰው ቢኖር ነው እንጂ በለጠ በለጠ፣ ትናንት አድርጎ ዛሬውን ቦቅቅና፣ እሱ ነው እንዲህ የሚያስብ እንዲያው፣ ተመስግኖ ተመስግኖ የመከረው ቢኖር ነው እናያ መንገድሽንም እናያ ደምሴንም እስኪ ላማክራቸው፣ እነሱ መፍትሄ ቢሰጡኝ። አበክራ ያመሰገኑት ኋላ ለመሄድ ይቸግራል አሉ። ደርሼ ልምጣ። እስኪበልስቴኛም ስራ ነበረኝ። ደብስ ተቃጨሩ ጊዜ ነው። በይ አበሳስለሽ ቆይኝ እስኪ

ሀብት ንብረት አካብለኝ ነው ጥያየው፣ ዋ ሀብቱን ቆርጠት አልሰጠኝ። በቃ እኔ ሙቸገኛለሁ አለ። እኛ አንተ ምን ወሰን አሀ፣ እኔ ምን ማረግ እንደ እንደ አባት አልቆጣው፣ ምን ላርጋ፣ አይሰማኝ። እኔንማ እንደው ባክ አያደምስ፣ እንደው እስኪ ምን ትለህ እንደው አማክረኝ፣ እና ጨነቀኝ። እንደ እውነቱ ይሄን ምክር የምመክርህ ኒየ ባን እንደ ጎረቤትም እንደ ጉርብትናም የምመክረው ምክር ምንድን ነው ምንድነው እንዲ አደኩ አደኩኝ እን ወጣሁ ወጣሁ የሚል እን ልሽን ጥሩ እንቅት አድርጎ መደብደብ ነው። እና ልክ ይገባል። ዝም ታልከው ግን መጠቀሜ ነው። ሀብት አለማወቁ ነው። ሁሉ የእሱ ነበር አላወቀ። ግን መካሪ ገብቶት ነው ምን ማረግ ለይ ጉብላሊት ጋጅዋል ሃማጋል እንዳሻ እንዳሻ ሆኑ። ጉብላሊት መክሮ ታይል ይኸውልህ፣ ልቡን አሸፍተውት እኮ እውነትም ነው እንጂ በለጠ ተመቸኝ ጀምሮ ነው እሱ እንደዚህ የሚያስብ መካሪ ቢኖር ነው እንጂ መካሪ ቢኖር ነው እንጂ እሱ ዝም ብሎ ልቡ አላሰበም እላለሁ። እና ልጅ ደግሞ ወዲያውም ሲኮረኮም ሲቀጣ ነው። ዝም ታልከው ይባልጋል እና

የዘንድሮ ቀን ተው መጣብኝ። ያጋጥማል፣ ብዙ ነገር ያጋጥማል። እና ዝም ብለህ እንዳልኩህ አድርግና ሞክረው። ያልሞከሩት ምክርማ እኮ አይሰማም። ይሄ ምክር ደንዝዟል። አንድ የጭንቅላቱ ነገር ሰምቶ ደንዝዟል፣ ደፍኗል። ድፍቅልቅል ማለት ነው፣ አይሰማም እሱን ዝም ብለህ እንዲሰማ ተፈልክ፣ አሁን እንደነገርኩኝ ዝም ብለህ በዱላይቱ እንደ ለክትክት ተረገ። ከዛ በኋላ አንድ ሳምንት ይተኛል ቤቱ። ከተኛ በኋላ እንግዲህ አባቴ አጥፍቼ ነበር አጥፍቼ ነበር እያለ ይስተካከላል። እንደሱ አድርገህ እንደሱ ተታረግ ነው የሚሻለው። በል እስኪ በል እስኪ በል እንደሱ ተታረክ። ከባድ ነው። በል እስኪ ሞክረው አለ። አጃደም ሲ አ ሞክረው አ አይዟችሁ ተላለቁስ እኔ ጉድመች ተነግሮ ያልቅና ነገሩ ምን ነው እንደው ምን ችግር ገጠመህ በለጣይ ለያዥ ለገናዥ አስቸግሮ አልመከርም መከርም ያለኝ አጃምን። በለጠ ደግሞ ምን ሆነ፣ ምን አረገ? አንተ ሆኝማ ጉዴን፣ ጉዴን፣ ጉዴን አልሰምተም። አሁን እኮ ደሜን አግኝቸው እሱን ሳማክረው ቆይቼ አሁን ደግሞ ወደ አንተ ልምጣ ብዬ እየመጣው ነበር። እንዴው ጉዳዩ? ኧረ አጃ እኔው፣ በለጠ ሀብት ዛሬ፣ ታሁኑ፣ ታሁኑ እኛን በሚረዳበት እኛን በሚጦርበት ይኸውልህ አሁኑ ገንዘብ አስፈልጎት ከተማ ልገባ ነው ያለኝን ሀብት ቁረጥልኝ የሰጠኝ አለ። እንዴው ምን አስቦ እንዴው ምን ተንኮለኛ ሰው አማክሮት ካልሆነ በስተቀር በለጠ መቼ ነው ይወያ ያለ ነው እንጂ መክሮት ነው እንጂ። ዛሬ ቁመቱ ነው እንጂ ተንገፈገፈ እኮ እድሜውን ብታይ እኮ እድሜውን ገና አንቆቀቀላው ነው ነው አምና ላይ እኮ እንዴው

ስራውን አልያዝ አልጨበጥ አለኝ። አሁን እንደው እንዴት አባቴ ላድርግ ብዬ ላማክርህ ነበር መምጣት። እንዴው ግድ የለም እመክረዋለሁ። ግድ የለም ከኛ ማይወጣ። እንዴው አይ፣ ቢሰማችሁ ቢሰማችሁ ብትመክሩልኝ። እንዴው ከብት ቢከ ይክፋብህ፣ ሸጠዋለሁ። ምሽትህ ትክፋብህ፣ ፈታታለሁ። ልጅ ይክፋብህ። አሁን አገኘኛል የዚያ ነገር ገጥሞኝ አሁን ግራ ገብቶኝ ቸግሮኝ ነው ተቀምጬ እንዲያው፣ እባክህ እንዲያው እያመንገሽ ደም ሲሄንም ነግሬዋለሁ። እስቲ እንዲያው ቢሰማችሁ። ኧረ ግድ የለም እመክረዋለሁ። አይ ግድ ንቆኝ፣ መች መች ሆነ ብለህ ነው ነገር ቢኖር ነው። አበራ አንተም እንደው ሁሉ ከባድ ነው። ጊዜው ነው እንግዲህ ምን ማድረግ አይቻልም። የድሮኛ ያደግንበት ዘመን እኮ እንዲህ አልነበረም። እናት አባቶቻችን ፈርተን ነበር። ምን ይዛቸው አቶረን እናት አባቶቻችን የጎረቤት ሰው እንኳን እንዲህ በመንገድ ሲያየን እኮ እንዲህ እንዲህ ተደብቅ ድብቅ ነበር። አንገታችን አቀርቀን አንገታችን ደፍተን ነበር። የአሁን ልጅማ እንዲህ ደረቱን ነፍቶ ነው እንጂ ምን ተደረቱ መንፈት ያፉ ያፉ ዛቻ እንኳን ቢቀርም ደግሞ እንደው እሺ ነው። አጥፉ ይዞ ነው አያ መንገሽ፣ ያልሆን ነገር ያዝና አትስጠው ብር ብሎ ደግሞ እንዳይጠፋ፣ አራ ምን ላይ ላይ ቤት አስር ምን ሆነህ ነው በለጠ? እንደው ቆጫ ቆጫ ብላለሁ በማለዳው። ምንድን ነው? አምን ደህናማ አይደለም። እንደው ፊትህን ቁጥር አድርገህ ደህና ነኝ ማለት ያው ዘመን ጉብል፣ ደግሞ እንደው ነገር ንገረኝ ካሉማ እነግረዋታለሁ። ልክ እንደ አያደምስ የልጆች ሀብት ስጠኝና ከተማ ወጥቼ ልስራ እኔም ሀብት ላግኝ ብለው እምቢ አሻፍሬ ብሎ መጣ። አላካፍልም አለኝ። አይበለጠ የከተማ ወጥቼ መስራት እፈልጋለሁ፣ እኔ ሁልጊዜ የሱ ቀንጆኛ አልኖርም። አይበለጠ አይበለጠ እንዲያው ትልቅ ልጅ ነበረ። አሁን እንዲያው እንዲሁም ምን ሰው አማክሮ ይሆን በለጠ። እንደው እንደዚህ አይነት ሀሳብ ተልቦና ይኖራል ልጅ ተለይ ተከና አስብዮ አላውቅም ነበር እኔ። እንደው ምን ሰው ቢያማክርህ ነው በለጠ? እንደው አሁን አንተ ልሞትለት አበራና ወርቄ እንግዲህ እግራቸው ወደ ጉርጓዴ እየሄደ ነው እንደምታየው እድሜያቸውም ገፍታ፣ ቤት ያለው ሀብት ንብረት በሙሉ ያንተ ነው ታውቃለህ። እንደው አሁን አንተ ጥያቄ ማቅረብህ እንደው ምን ቢሰማህ ነው? ይሄ የእራስህ የምለው ሀብት ይስጠኝ እንጂ እንዴት በለጠ አሁን እኔ እንደው እኔ ሀብት የእኔ ሀብት ኑሮኝ አንተ አልቆርጥም ብዬሽ ነው በለጠ እንዲህ የምትለኝ እንደው ምን አያድርግ ብለህ ነው ቤት አንድ ሰው የለም ብታየኛለህ ብቻዬን ነው ያለው አጋዥ የለኝ ሌላ አጋዥ የለኝ ቤት ማነው ከብት የሚያቆምልኝ ማነው አብሮኝ አንተ አይደል ከብት የምታቆም ነገ ጀምሪ፣ እንደው ተፈልግ። ሀብቱ ሁሉ ያንተ እኮ ነው። ዋ እኛ እግራችን ገደል ሲገባ መማን መሰል የሚወስደው? እናቴና ተበጥ ነው የሚወስደው። ዋ ያንተ እኮ ነው ሁሉ ሀብት። ከኔ ጋር ሁነህ ነገ ጀምሪ ከብት እሷን ታለማለህ። ከዚያ ውጭ ደግሞ ያለውን ሀብት ንብረት አብረኝ ሁነህ እንጂ ተደብተሩ አሁን ውርስ አጽፍልሀለሁ በቃ። እንዲያው አበራ ለእኔ ለኔ አማከረኝን በሙሉ እኮ ቀደም ብለ ለሱት ነገሮ እኮ እንዲህ ልቡ አይሸፍትም ነበር። እንዲያው በለጠ፣ እንዲያው አደራ እባክህ፣ እንዲያው እንዶ ይሄ ሀሳብ ይሄ ባህሪ አንተ አይደለህ በቃ። እንዲያው የመከረን ሰው እንዲያው ባውቀው ምንኛ ደስ ባለኝ። እንዲያው በለጠ፣ ያው ተመከርህ ተው፣ በለጠ አደ እባክህ ተው። ሌላ ማን አለኝ ለታንተ ውጭ ነ፣ ማን አለኝ ማምነው? ማን አለኝ ማን ቤት የሚንከባከብ ቤቱ የሚያዘዝ ማን አለኝ? እኔስ እንግዲህ ደክም ያለው በቃኝ፣ እንግዲህ ወር ሁለት ወር ከቆየው በቃኝ።

ብትለወጥ እዚህ ብቻህን እንዲሁ የምትለፍ አንዱ እሱ ላይ አግዝ ምናምን ብሎ ነው እንጂ አረ፣ አምላኩ ገብርኤል ያለው ይሄ ጭቃሽ ማለት ይሄ ነው። እናንተ አረ፣ እኔ ግረፈው፣ ከረው ግረፈው እንደውታ አሁኑ ደግሞ ምንድነው ሲለኝ ቆይቶ፣ ለካ እዚህ ጉድ መስራች እሱ ነው። አንተ ዘንድ መጥቶ ነበር እንዴ? ምን አለህ መጦ እኔንም፣ ቢጨንቀኝ ቢቸግረኝ ላዋየው ብዬ ብዬ እጄ እንዴት ግረፈው ደግሞ አሁን ወጠጤ ደግሞ ደግሞ ምን አባቱ ነው ደግሞ ታልመነድበው ልክ አይገባም ይለለኝ እንዴ? ለካንም አንተ ዘንድ መጦ ኑሯል። እንደው እኔም እን የሰው ወሬ መስማቴ አንተንም መጦ ደግሞ እንዲያ ማለቱ እንዲያውስ የሰው ወሬ መስማቴ ነው። እኔም እን አንተን ማስቀየሚ እንኳን አንተ ተመለስክልኝ። ችግር የለውም ደብር ሂጅ። እንኳን አንድ ቀን እሑድ ዕለት ታሰሩ ትእዛዛቶች አባትና እናትህን አክብር። እነሱን ካላከበርህ እኔን አታውቀኝም። እኔ አለኝ በላብ አጥፍቻለሁ። የሰው ወሬ ሰምቼ ይቅር በለኝ። ተባረክ። ትልቅነት ነው ይቅር በለኝ። የሰው ወሬ ሰምቼ ነው፣ አላውቅም አንተ በቃ አትስማ፣ የሰው ወሬ ነው ቤተሰብ የሚያጠፋብኝ። በቃ በሉ እየደረሰ ነው እንግዲህ። የሰው እህል ትሩ በሉ መንገድሽ አንተ እግዚአብሔር ነው